ሰላም ዩቲዩብ፣ እንዴት ናችሁ? ሰላም ነው አለን። ያው እንግዲህ ዛሬም ተከስተናል በሌላ ቪዲዮ ይላል። ዛሬ ክላስ የለም፣ ክላስ የለም። ጠዋት ተነስቼ ነበር እና ክላስ እንደሌለ ትዝ ሲለኝ ወደኋላ ተመልሽ ይለኝ። አሁን ስነቃ ደግሞ ሰው ቤት የለም፣ ለካስ ብቻዬን ነኝ። አሁን ምናረጋለን? ሰዓት ወደ አራት ሰዓት ወደ አምስት ሰዓት ገደማ ነው። ምሳችንና ቁርሳችንን አንድ ላይ አድርገን እንበላለን። አንድ ላይ አድርገን ምን ሰርተን እንብላ ድርቆሽ ፍርፍር አምሮኝ ነበር። ድርቆሽ ፍርፍር እስ ለመስራት ሞክራለሁ። ድርቆሽ ፍርፍር ነስራ እስኪ ፋይናሊ ከስራችን አቀጣጠልን በስንት ስቃይ በጌታ ሰ አሁን ደግሞ ድስታችንን ቀድሞ በዘይት ነው በውሃ እንደሚጠለላቅ ብቻ፣ ግን ትንሽ ውሃ ጠብ አድርገን ጥለን ሽንኩርት እንከታተፋለን እንግዲህ አይ ጥሩ ምግብ እንደሚወጣው አይ። በመቀጠል ድስቴን ጣርኩኝ። ከዘይትና ከውሃ ማን እንደሚቀድም ግራ ገባኝ። በቃ ውሃውን ጨመርኩት ሊትሬሊ ማለት ነው። ምንም ማድረግ አልቻልኩም። ሽንኩርት እና መክተፊያ ስመለስ እሳቱ ጠፍቶ ነበር የጠበቀኝ። በስመ አብ እንዴት እንደተናደድኩ እንግዲህ። በምታዩት መልኩ ሽንኩርታችን አይኔ እየተቃጠለ እየተቃጠለ ክትፍ ያለሁ ይበቃል ቢያስባለው ምን ውፋፍራም ነው ምናምን። ይሄንም እኔ ስለሆንኩኝ ነው ያደቀኩት። በቂ ነው። ሽንኩርቱን ከትፋላል። አሁን እንጨምራለን። እንዴት አባቱ ነው የሚያቃጥለው? እንዴት ነው ይሄ ነገር አይበስልም እንዴ? ጸጥ አለ። ድምጽም የለውም። ዘይታችንን እንጨምራለን። ወይም ማይ ጉድ ከዛ ነው ጋይስ። ቲማቲም ሊከት ፍስል ፍሪጅ ውስጥ ሳይ ቺፕ ቻንስ ቲማቲም ያለችው መጀመሪያ ቼክ ማድረግ ነበረብኝ። በቃ ምንም አደርግ አልችልም። መጠቀም ነው ያለኝ አማራጭ። ይህንን ነጭ ሽንኩርትና በርበሬ የነበረበትን ቦታ አላወኩም ነበር። ማዘርን ደውዬ ጠይቀዋል እና ማዘር ከነገረችኝ ቦታ ሄጄ አገኘሁኝ። ከዛ ጨምርኩኝ። ሌላው ችግር ደግሞ ከነጭ ሽንኩርትና ከበርበሬ ማን እንደሚቀድም አላወኩም ነበር። ዝም ብዬ በቃ በርበሬውን አስቀድሜ ጨመርኩኝ። አይበላሽም ቤት ተስፋ አደርጋለው። እስቲ እናያለን በርበሬ ጨምሬአለሁ፣ ግን አነሰ መሰለኝ። ይሄ በኋላ እንትን እንዳይል ነው ወይስ እንዴት ነው? ግን እኔ አላውቅም። በኋላ እንጀራው ላይ ማን እንድርቆሽ ላይ እንትን አያመጣም መሰለኝ፣ ከለር አያመጣም መሰለኝ። ግን ዘይት ሳይበዛ አይቀርም። ምንም አያውቀው ነገር ሰው። አሁን ደግሞ ነጭ ሽንኩርታችንንም ጨምረናል። እንግዲህ ከሰሉ እያስቸገረኝ ነው እንጂ እንግዲህ የሚጨመር ነገር ያለ አይመስለኝም። እዚህ ጋ ነው በቃ ዋናው ፖይንት ዩ ሲ፣ ቅቤ ጨመር፣ ቅቤ ስድስት ማንኪያ መጨመር ነበር። ከዚህ የሚበቃንን ያክል እንጨምራለን ማለት። የሳይ ምግባችን ደረሰ፣ ደረሰ ይላል። ይሄ ነው በቃ ወንድ ልጅ፣ እንዲህ ነው ምግብ የሚሰራው። እና በዚህ አጋጣሚ ያው ለሰርግ፣ ለልደት፣ ለድግስ ምናምን ምግብ እናበስላለን። የኢንስታግራም አካውንቴን አስቀምጥላቸዋለሁ። በዛ አውሩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ።